ግብፃውያንም እሳቱ ከፊታቸው ሲወገድ በፈርዖን መሪነት ልባቸውን አደንድነው እስራኤላውያንን ሊይዙ ወደ ባሕሩ ገቡ። ሙሴም ከእስራኤላውያን የመጨረሻው ሰው ከተሻገረ በኋላ በበትሩ ባሕሩን መታው። ባሕሩን በፈርዖንና በሰራዊቱ ላይ ተመለሰ፣ ፈርዖንና ሰራዊቱን አሰጠማቸው። እግዚአብሔር እስራኤላውያንን በባርነት ድንጋይ ያሸክም ለነበረው ፈርዖን ውሃ አሸክሞ ፍጻሜውን አቀረበለት። የእስራኤልም ልጆች ባህሩን ተሻግረው እግዚአብሔርን አመሰገኑ። ሰላም እንደምን ቆያችሁ ውድ የእግዚአብሔር ቤተሰቦች! በዛሬው ቪዲዮአችን ደግሞ የእስራኤላውያንን የነፃነት ጉዞና እግዚአብሔር በፈርዖን ላይ ያደረጋቸውን አስሩን ታምራት እየተመለከትን ቆይታ እናደርጋለን። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ የደውል በተኗን ተጫኑ። ይህን ቪዲዮ ደግሞ ለብዙዎች ደርሶ እንማማርበት ዘንድ ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮው እንለፍ። ያዕቆብና ልጆቹ የራቡን ዘመን ለማለፍ ወደ ግብፅ ከገቡ በኋላ በዛም ራቡን አልፈው ብዙ ዘመን ተቀመጡ። ከያዕቆብ ጋር ወደ ግብፅ የገቡት ሰባ ነፍሶች ሲሆኑ እስራኤላውያን በግብፅ ምድር እጅግ በዙ። ዮሴፍም በዛው ሞተ። ዘመዶቹም እጅግ አዝነው በግብፅ ምድር ቀበሩት። ከጥቂት ዓመታት በኋላ ዮሴፍን የማያውቅ ንጉሥ ነገሰ። ይህም ንጉሥ የእስራኤል ልጆች በምድሪቱ ላይ እንደበዙ በተመለከተ ጊዜ ያስጨንቋቸው ዘንድ ግብር አስከባሪዎችን ሾመባቸው። እነሱም በብርቱ ሥራ ያስጨንቋቸው ጀመር። እስራኤላውያንም ጭቃ፣ ጡብ ሥራ እና የእርሻ ሥራ ይሰሩላቸው ነበር። ግብፃውያን እስራኤላውያንን በብዙ መከራ ገዟቸው። ባሮችም አደረጓቸው። እስራኤላውያን ዕለት ዕለት የባርነቱ ቀንበር ከበደባቸው፣ እጅግም አስመረራቸው። በዚህም ላይ ፈርዖን የእስራኤል ሴቶች ወንድ ልጆችን በወለዱ ጊዜ እንዲገደሉ አዘዘ። በዚህም አስጨናቂ ባርነት ለአራት መቶ ዓመታት ተገዙ። ከአራት መቶ ዓመታት በኋላ እግዚአብሔር የእስራኤል ልጆችን እንባና ጭንቀት ተመለከተ። ነፃ ያወጣቸው ዘንድ በፈርዖን ቤት ያደገውን ሙሴን ያስነሳላቸው ሙሴም ወደ ፈርዖን ገብቶ እግዚአብሔር ህዝቡን እንዲለቅ እንዳዘዘው ነገረው በፈርዖን ዘንድ ግን ይህ የሚሞከር አልነበረም። ሙሴ ለፈርዖን እግዚአብሔር በምድሪት ላይ መቅሰፍት እንደሚያመጣ ተናገረው ፈርዖንም እግዚአብሔር ማን ነው እግዚአብሔርን አላውቅም እስራኤልንም አልለቅም አለ ለነሱም ምን ታምር ታሰኛላችሁ አላቸው ሙሴም ከአሮን በትሩን ተቀብሎ በምድር ላይ ጣለው፣ እባብም ሆነ። ፈርዖንም የግብፅ አስማተኞችን ጠራ፣ እነሱም እንደዚሁ አደረጉ። የአሮንም በትር ተነስታ የእነሱን በትር ዋጠቻቸው። ይህም ከእግዚአብሔር ዘንድ እንደተደረገ አወቁ። ፈርዖን ግን ልቡን አደነደነ፣ ህዝቡንም አለቅም አለ። በቀጣዩ ቀን ፈርዖን ወደ አባይ ወንዝ ሄዶ እየተዝናና እያለ ሙሴ ወደ እሱ ሄዶም እግዚአብሔር ህዝቡን ልቀቅ ብሎሃል፣ አለው። ፈርዖን ግን እምቢ አለ። ሙሴም ውሃውን በበትር መታው። ውሃውም ደም ሆነ። በውስጡ ያሉት ዓሣዎቹም ሞቱ፣ በወንዙም ላይ ተንሳፈፉ። የፈርዖን ካህናትም እንደዚሁ አደረጉ። ፈርዖንም ይህንን ሲያይ ሙሴን መስማት እምቢ አለ። ህዝቡም ከውሃው መጠጣት አልተቻለውም። በቀጣዩ ቀን ሙሴ ወደ ፈርዖን ሄዶ ህዝቡን እንዲለቅ ጠየቀው። ፈርዖን ግን አይሆንም አለው። አሮንም በግብፅ ውሃዎች ላይ እጁን ዘረጋ። ምድሪቱም በእንቁራሪት ተመታች። ፈርዖንም ሙሴን አለው፣ ከምድሪቱ ላይ እንቁራሪቶቹ እንዲወገዱ ጸልይ፣ እኔም ህዝቡን እለቃለሁ አለው። ሙሴም ወደ እግዚአብሔር ጸለየ። መቅሰፍቱም ከምድር ላይ ተወገደ። ፈርዖን ግን ቃሉን አጥፎ ህዝቡን አለቅም አለ። አሮንም እጁን ዘረጋ በበትርም የምድሩን ትቢያ መታው። በሰውና በእንስሳ ላይ ቅማል ሆነ። በግብፅም ሀገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮቹም በአስማታቸው ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበር። ጠንቋዮቹም ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልቡ ግን ጸና፣ እግዚአብሔር እንደተናገረም አልሰማቸውም። እግዚአብሔርም ሙሴን አለው፣ ማለ ተነሳ በፈርዖን ፊት ቁም፣ እነሆ እርሱ ወደ ውሃ ይወርዳል። እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እንዲያገለግለኝ ህዝቤን ልቀቅ። ህዝቤንም ባትለቅ፣ እነሆ ባንተም፣ በባሪያዎች፣ በህዝብም፣ በቤቶችም ላይ የዝንብ መንጋዎችን እሰዳለሁ። የግብፅን ቤቶች፣ የሚኖርባትን ምድር ሁሉ በዝንብ መንጋ ይሞላል። በዚያን ቀን በምድር መካከል እኔ እግዚአብሔር እንደሆንኩ ታውቅ ዘንድ በዚያ የዝንብ መንጋ እንዳይሆን ህዝቤ በሚቀመጥባት በጌሴም ምድር ላይ እለያለሁ። በሕዝቤና በሕዝብ መካከል እለያለሁ። ይህን ታምራት ነገ ይሆናል። እግዚአብሔርም እንዲሁ አደረገ። በፈርዖን ቤት በባሪያዎቹ ቤቶች ውስጥ የዝንብ መንጋ መጣ። በግብፅም ሀገር ሁሉ ላይ ከዝንቡ መንጋ የተነሣ ጠፋች። ፈርዖንም ሙሴና አሮንን ጠርቶ የዝንቡን መንጋ እንዲወገድ ጸልዩ። እኔም ህዝቡን እለቃለሁ፤ አለ። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳለ አደረገ፤ የዝንቡን መንጋዎች ከፈርዖንና ከባሪያዎቹ ከህዝቡ አነሳ፤ አንድስ እንኳን አልቀረም። ፈርዖንም በዚህ ጊዜ ልቡን አደነደነ፣ ህዝቡንም አልለቀቀም። ሙሴ ፈርዖን ህዝቡን እንዳለቀቀ ባየ ጊዜ ወደ ፈርዖን ገብቶ ቃሉን ስላጠፈ ህዝቡን ስላለቀቀ እግዚአብሔር በግብጽ ባሉት እንስሳዎች ላይ ቸነፈርን እንደሚያመጣ ነገረው። እንደዛውም ሆነ። በግብጽ ምድር ካሉ እንስሳዎች አብዛኞቹ ሞቱ። ለፈርዖን ምልክት እንዲሆን የእስራኤላውያን ንብረት ከሆኑት እንስሳ አንድም አልሞተም። የፈርዖን ልብ ግን አሁንም ሊመለስ አልቻለም። ሙሴና አሮን አመድ ወሰዱ፣ በግብጽ ምድር ላይ በተኑት። ግብጻውያንም በቁስልባጭ ተመቱ። ጠንቋዮቹም ቁስል ስለነበረባቸው በሙሴ ፊት መቆምን አልቻሉም። ቁስሉ በጠንቋዮቹና በግብጻውያን ሁሉ ላይ ነበር። ፈርዖንም በእሱ ምክንያት ህዝቡ እንዲሲሰቃይ ፈጽሞ ሐሳቡን አልቀየረም። በቀጣዩ ቀን እግዚአብሔር የግብጽን ምድር በታላቅ ነጎድጓድና በረዶ መታው። የግብጽን ምድር ከበረዶ የተነሳ ፈጽሞ ተናወጠች። በረዶም በግብፅ አገር ሁሉ በሜዳ ያለውን ሰውና እንስሳን መታ። በረዶም የእርሻውን ቡቃያ ሁሉ መታ፣ የአገሩም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩባት በጌሳም አገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴና አሮንን ጠራ። በዚህ ጊዜ በደልኩ፣ እግዚአብሔር ጻድቅ ነው፣ እኔና ህዝቤ ኃጢአተኞች ነን። የአምላክ ነጎድጓድ በረዶም በስቷልና ወደ እግዚአብሔር ጸልዩ ይለቃችሁም፣ አለው። ከዚህም በኋላ በዚህ አትቀመጡም አላቸው። ሙሴም ከከተማ በወጣው ጊዜ እጄን ወደ እግዚአብሔር እዘረጋለሁ፣ ምድሪቱም ለእግዚአብሔር እንደሆነች ታውቅ ዘንድ ለጎድጓዱ ይቀራል፣ በረዶም ደግሞ አይወርድም። ነገር ግን አንተና ባሪያዎች አምላክ እግዚአብሔርን ገና እንደማትፈሩ አውቃለሁ አለው። ሙሴም ከፈርዖን ዘንድ ከከተማ ወጣ። እጁንም ወደ እግዚአብሔር ሰረጋ ነጎድጓዱም በረዶም ተቋረጠ። ዝናቡም በምድር ላይ አልፈሰሰም። ፈርዖንም ዝናቡ፣ በረዶ ነጎድጓዱም እንደ ተቋረጠ ባየ ጊዜ ኃጢአትን ጨመረ፣ እርሱና ባሪያዎቹ ልባቸውን አደነደኑ። እንደተናገረ ተናገረ፣ የእስራኤልን ልጆች አልለቀቀም። በቀጣዩ ቀን የፈርዖን ባሪያዎች ይህ ሰው እስከ መቼ ድረስ እንቅፋት ይሆንብናል አምላካቸው እግዚአብሔርን ያገለግሉ ዘንድ ሰዎቹን ልቀቅ፣ ግብጽስ እንደ ጠፋች ገና ታውቅምን? አሉት። ፈርዖን ግን በእንቢታው ጸና። ሙሴም በግብጽ አገር ላይ በትሩን ዘረጋ። እግዚአብሔርም የምስራቅን ነፋስ ያንቀን ሁሉ ሌሊቱን ሁሉ አመጣ። ማለዳም በሆነ ጊዜ የምስራቅ ነፋስ አንበጣዎችን አመጣ። አንበጣዎቹም በግብጽ አገር ሁሉ ላይ ወጡ፣ በግብጽም ዳርቻ ሁሉ ተቀመጡ። እጅግም ብዙ ነበሩ። የምድሩን ፊት ፈጽመው ሸፈኑት፣ አገሪቱም ጨለመች። የአገሪቱን ቡቃያ ሁሉ በረዶ የተወውን በዛፉ የነበረውን ፍሬ ሁሉ በሉ። ለምለምም ነገር፣ ዛፍም፣ የምድር ሳርም በግብፅ ምድር ሁሉ አልቀረም። ፈርዖንም ሙሴና አሮንን በፍጥነት ጠራ። አምላካችሁን እግዚአብሔርን እናንተንም በደልኩ። አሁን እንግዲህ በዚህ ጊዜ ብቻ ኃጢአቴን ይቅር በሉኝ ይህንንም ሞት ከኔ ያነሳልኝ ዘንድ አምላካቸው እግዚአብሔርን ለመኑ አላቸው። ሙሴም ከፈርዖን ፊት ወጣ፣ ወደ እግዚአብሔርም ለመነ። እግዚአብሔርም ከምዕራብ አውሮ ንፋስን አስወገደ፣ አንበጣዎቹንም ወስዶ በቀይ ባሕር ውስጥ ጣላቸው። አንድም አንበጣ በግብፅ ዳርቻ ሁሉ አልቀረም። ፈርዖን መቅሰፍቱ ከግብፅ ከተወገደ በኋላ ልቡን አደነደነ፣ ሕዝቡንም አልለቀቀም። የመቅሰፍት በግብፅ ላይ ስምንተኛ ነበር። አሁን ሙሴ እጁን በግብፅ ምድር ላይ ዘረጋ። ለሶስት ቀንም በምድሪቱ ላይ ታላቅ ጨለማ ሆነ። ፈርዖንም እንደ ልማዱ ሙሴ እንዲጸልይና ህዝቡን እንደሚለቅ ተናገረ። ከሶስት ቀን በኋላ ጨለማው ከግብፅ ምድር ላይ ተወገደ። ፈርዖንም ሙሴን አስጠርቶ እግዚአብሔርን እንዲያገለግሉ እንዲሄዱ ነገረው። ነገር ግን ንብረታቸውን በግብፅ እንዲተዉ አሳወቀው። ሙሴም ያ እንደማይሆንና የሚሄዱም ከሆነ ሁሉ ንብረታቸውን ይዘው እንደሆነ ነገረው። ፈርዖንም ይሄን ሲሰማ ሀሳቡን ለወጠ። ሙሴንም ከኔ ዘንድ ሂድ፣ ፊቴንም ባየቀን ትሞታለ፣ ፊቴን እንዳታይ ተጠንቀቅ አለው። ሙሴም እንደ ተናገርክ ይሁን፣ ፊትህንም እንደገና አላየም አለው። እግዚአብሔርም ሙሴን በፈርዖንና በግብፅ ላይ ገና አንዲት መቅሰፍት ታመጣለው፣ ከዚህም ወዲያ ይለቃችኋል በግብፅም አገር ያለ በኩር ሁሉ በዙፋኑ ከሚቀመጠው ከፈርዖን በኩር ጀምሮ በወፍጮ እግር እስካለችው እስከ ባሪያይቱ በኩር ድረስ የከብት በኩር ሁሉ ይሞታል። በግብፅም አገር ሁሉ አስቀድሞ እንደርሱ ያልሆነ ኋላም ደግሞ የማይሆን ታላቅ ጩኸት ይሆናል አለው። ቀጻፊውን መልአክ ወደ እስራኤላውያን እንዳይመጣ ከመንጋው አውራ ጠቦት ወስደው እሱን እንዲሰው የበጉንም ደም በቤቱ መቃል ላይ እንዲቀቡ ስጋውንም ለነሱ በዓል ነውና ተሰብስበው እንዲበሉት አዘዛቸው። እነሱም እንደዚሁ አደረጉ። በዚያን ቀን ሌሊት ላይ መልአከ ሞት ወደ ግብጽ ምድር መጣ። ከሰው ጀምሮ እስከ እንስሳ በኩር የሆነውን ልጅ ገደለ። የፈርዖን አልጋውራሽ የበኩር ልጅ በዚህ መቅሰፍት ሞተ። ፈርዖንም በዚህ መቅሰፍት ልቡ ተሸነፈ። የእግዚአብሔርንም ልጆች ከባርነት ነፃ ወጣቸው ለቀቃቸውም። የእስራኤል ልጆች ከራምሴ ተነስተው ወደ ሱኮት ሄዱ። ከሕፃናቱም ሌላ 600 ሺህ ሰው የሚያህል እግረኛ ነበር። የእስራኤልም ልጆች በግብፅ ምድር ላይ የተቀመጡበት ዘመን 430 ዓመት ነው። 430 ዓመት ከተፈጸመ በኋላ በዚያን ቀን የእግዚአብሔር ሠራዊት ሁሉ ከግብፅ ምድር ወጣ። እንዲህም ሆነ። ፈርዖንም ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡን ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅ እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በቀይ ባህር ባለው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። በቀንና በሌሊት የሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ያበራላቸው፣ ሌሊት በሳት አምድ እግዚአብሔር በፊታቸው ሄደ፣ ከቶም ፈቀቅ አላለም። ፈርዖንም ሕዝቡን በመልቀቁ ተጸጸተ። ስድስት መቶ የተመረጡ ሰረገላዎችን፣ ብዙ ሰራዊት አስከትሎ ሕዝቡን ሊመልስ ተነሳ። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በምድረ በዳ ከምንሞት ብንገዛላቸው ይሻለናል ተወን ለግብፃውያን እንገዛ፣ አሉት። ሙሴም ለህዝቡ፣ አትፍሩ፣ ዛሬ የምታዩአቸው ግብፃውያን ለዘላለም አታዩአቸውምና፣ ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳኒው፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። በዚህ ጊዜ እሳት ወርዶ ግብፃውያን ወደ እስራኤል ልጆች እንዳይቀርቡ ጋረዳቸው። ሙሴም በትሩን አነሳ በፊታቸው ያለውን ባህር መታው። ባህሩም ለሁለት ተከፈለ። ሕዝቡም በባህር ውስጥ አለፈ። ግብፃውያንም እሳቱ ከፊታቸው ሲወገድ በፈርዖን መሪነት ልባቸውን አደንድነው እስራኤላውያንን ሊይዙ ወደ ባሕሩ ገቡ። ሙሴም ከእስራኤላውያን የመጨረሻው ሰው ከተሻገረ በኋላ በበትሩ ባሕሩን መታው። ባሕሩን በፈርዖንና በስራይቱ ላይ ተመለሰ። ፈርዖንና ሠራዊቱን አሰጠማቸው። እግዚአብሔር እስራኤላውያንን በባርነት ድንጋይ ያሸክም ለነበረው ፈርዖን ውሃ አሸክሞ ፍጻሜውን አቀረበለት። የእስራኤልም ልጆች ባህሩን ተሻግረው እግዚአብሔርን አመሰገኑ። ፈርዖን በእግዚአብሔር ላይ ልቡን እንዳደነደነ ሕይወቱን አጣ። እስራኤላውያን የኤርትራን ባህር ከተሻገሩ በኋላ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ ቃል ወደ ገባላቸው ምድር በሙሴ አማካኝነት መጓዛቸውን ቀጠሉ። ሕዝቡም በሲና ተራራ ሲደርሱ ሙሴ እግዚአብሔርን ለማነጋገር ወደ ሲና ተራራ ወጣ። በዚያም አርባ ቀን ቆየ። የእስራኤልም ልጆች ሙሴ በዛ ስለቆየ ተመልሶ አይመጣም ብለው ለአሮን ጣዖት እንዲሰራላቸው ጠየቁት። አሮንም ከእስራኤል ልጆች ወርቅ ተቀብሎ የጥጃ ምስል ሰራላቸው። እነሱም ሰገዱለት፣ አመለኩት። እግዚአብሔርም ይህንን ሲመለከት ለሙሴ ሕዝቡ እየበደለ ነውና ወደ እነሱ ሂድ አለው። ሙሴም ወደ እነሱ ሲመጣ የተሠራ ምስል በዓል ሲያደርጉ፣ ሲሰግዱ አገኛቸው። በዚህም ጊዜ ሙሴ በቁጣ ከእግዚአብሔር የተቀበለውን ታቦት ጣዖቱ ላይ ወረወረው። ታቦቱም ጣዖቱን አደቀቀው፣ እሱም ለሁለት ተሰበረ። ሙሴም ጣዖት እንዲሰራ አሮንን ያሳቱትንና ለጣዖት የሰገዱትን በሙሉ በሰይፍ ቀጣቸው። ከዛም በኋላ የተሰበረውን ታቦት በእግዚአብሔር ትእዛዝ እንደገና ተሰራ። እግዚአብሔርም መልሶ አስርቱን ትእዛዛት በላዩ ላይ አተመበት። እነሱም እነዚህ ናቸው ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ፤ ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ በታች በምድር ካለው ከምድርም በታች ባለው በውሃ ካለው በማናቸውም ምሳሌ የተቀረጸውን ምስል ላንተ አታደርግ። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ የአባቶችን ኃጢአት በልጆች ላይ ማመጣ፣ ለሚወዱኝ ትእዛዜን ለሚጠብቁኝ እስከ ሺህ ትውልድ ድረስ ምረትን የማደርግ እኔ አምላክህ ቀናተኛ አምላክ ነኝና። የእግዚአብሔር የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጸውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ሥራ ተግባርን ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነውና አንተ፣ ወንድ ልጅህ፣ ሴት ልጅህም ሎሌህም ገረድህም ከብትህም በደጆቹ ያለው እንግዳ በእርሱ ምንም አትሱ። እግዚአብሔር በስድስት ቀን ሰማይና ምድርን ባሕርና ያለባቸውን ሁሉ ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኮታል፣ ቀድሶታል። አባትና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥ ምድር ዕድሜ እንዲረዝም። አትግደል። አታመንዝር። አትስረቅ። በባለንጀራ ላይ በሐሰት አትመስክር። የባለንጀራህን ቤት አትመኝ። የባለንጀራህን ሚስት፣ ሎሌውን፣ ገረዱን፣ በሬውን፣ አህያውን፣ ከባለንጀራ ገንዘብ ሁሉ ማናቸውንም አትመኝ። ባለንጀራህንም እንደ ራስህ አድርገህ ውደድ። እግዚአብሔር ለሙሴ በደመናና በነጎድጓድ ይናገረው ነበር። እስራኤላውያንም ሙሴን አንተ ተናገረን እኛም እንሰማሃለን እንዳንሞት ግን እግዚአብሔር አይናገረን አሉት። እንደዚህ እያሉም የእስራኤል ልጆች በበደላቸው ምክንያት የአርባ ቀኑ ጉዞ ለአርባ ዓመታት ተጓዙት። እግዚአብሔር ቃል ወደ ገባላቸው ምድር የገቡት ከግብፅ ከወጡት ትውልድ ተተክቶ ሁለት ሰዎች ሲሆኑ እነሱም ኢያሱ ወልደነዌና ካሌብ ናቸው። የእስራኤላውያን የነፃነት ጉዞ ይህንን ይመስል ነበር። ስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን። ውድ ተመልካቾቻችን እስካሁን ቪዲዮውን እየተመለከታችሁ ከሆነ እኛን ለማበረታታት ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ጨርቆዩ።